ክልሉ ያሉትን የመስህብ ሀብቶች በስፋት ለማልማት እየተሰራ መሆኑን ርእሰ መስተዳድር አቶ አረጋ ከበደ ተናገሩ። የአማራ ክልል ባህልና ቱሪዝም ቢሮ ከቱሪዝም ሚኒስቴር ጋር በመተባበር በክልሉ የሚገኙ የቱሪዝም ጸጋዎችን በማልማት ዙሪያ ያተኮረ የምክክር መድረክ በባህር ዳር ከተማ አካሂደዋል። በቃሉ ፈረደ ተጨማሪ ዘገባ አለው። የአማራ ክልል በርካታ የተፈጥሮና ሰው ሰራሽ የመስህብ መዳረሻዎች አሉት። ይሁን እንጂ ባለፉት ጊዜያት በተከሰቱ ልዩ ልዩ ችግሮች ምክንያት ከዘርፉ መጠቀም በሚገባው ልክ ተጠቃሚ አልሆነም። አሁን ላይ የክልሉ የቱሪዝም ዘርፍ ለኢኮኖሚው የላቀ አበርክቶ ይኖረው ዘንድ የክልሉና የፌዴራል መንግስት ከሌሎች ባለድርሻ አካላት ጋር የተቀናጀ ርብርብ እያደረጉ ይገኛሉ። የባህልና ቱሪዝም ሚኒስቴር ከአማራ ክልል ባህልና ቱሪዝም ቢሮ ጋር በመተባበር በአማራ ክልል የሚገኙ የቱሪዝም መዳረሻዎችን ለማልማትና የቱሪዝም ፍሰቱን ለማሳደግ ያለመ ምክክር መድረክ አካሂደዋል። በመድረኩ ላይ የተገኙት የአማራ ክልል ርዕሰ መስተዳድር አረጋ ከበደ በክልሉ በተከሰቱ ግጭቶች ምክንያት ክልሉ ከዘርፉ ማግኘት የሚገባውን ጥቅም ማግኘት ያለመቻሉን ጠቅሰው የክልሉን እምቅ የመስህብ ሀብቶችን በመለየት አስተሳስሮ በማልማት ዘርፉን ለማነቃቃት እየተሰራ መሆኑን ገልጸዋል። ቱሪዝምን ማልማት አለብን። በተለይ ይሄ ከታሪክና ከሰው ሰራሽ የቱሪዝም ልማት የሄሪቴጅ ኢንዱስትሪ ማነው? ቱሪዝም ብለን የምንጠራው። ከዛም ባሻገር የለሙ አሁን እየ ደግሞ ያሉ ወደፊት የምናለማቸው ወይም ከዚህ ቀደም ለምተው በአግባቧ ትኩረት ሰጥተናቸው የኢኮኖሚ ምንጭ የመስህብ ምንጭ ያላደረግናቸው ዘርፎችን ማልማት አለብን ብለን እየሰራና ያለን ማለት ነው። ርዕሰ መስተዳድሩ አክለውም ከ2018 እስከ 2022 በሚሰራበት የክልሉ ስትራቴጂክ እቅድ ውስጥ የቱሪዝም መዳረሻዎችን የማልማት መሰረተ ልማቶችን የማሟላት እንዲሁም የዘርፉን ተዋንያን አገልግሎት ጥራትን የማሻሻል ስራዎች ቅድሚያ የሚሰጣቸው ተግባራት ናቸው ብለዋል መሰረተ ልማትን በተመለከተ እንደዚሁም ደግሞ የምርትና የአገልግሎት ጥራትም በተለኛ ክልል ላይ ሰርቪስ የአገልግሎት ጥራት ይሄ በአክሴሲቢሊቲም በቀላልነት ይሄ ሲምፕሊሲቲ የሚባለው እነዚህ በመሳሰሉትም ላይ በደንብ ካልሰራን የአማራ ክልል እንኳን አይደለም በዓለም አቀፍ ደረጃ፣ በአፍሪካ ደረጃ፣ በኢትዮጵያም ደረጃ ተወዳዳሪ የመሆን እድሉ አነስተኛ ስለሚሆን እዚህ ጋር መስራት አለብን። የቱሪዝም ሚኒስትሯ ሰላማዊት ካሳ በበኩላቸው ሚኒስቴሩ በክልሉ የሚገኙትን እምቅ የቱሪዝም ሀብቶች ለማልማትና ለማስተዋወቅ ከፍተኛ ጥረት እያደረገ መሆኑን ገልጸው ይህንንም ለማሳካትም አዳዲስ የቱሪዝም መዳረሻዎችን በማልማትና ነባር ቅርሶችን በመጠገን ላይ ትኩረት አድርጎ እየሰራ እንደሚገኝ ተናግረዋል። የሚኒስቴር መስሪያ ቤታችን የአማራ ክልል ላይ በተለይ ቱሪዝም ተኮር የሆኑ በርካታ ስራዎችን ሲያከናውን መቆየቱ ይታወቃል። ከቅርስ ጥበቃ እና እንክብካቤ ስራዎች ብዙ ኢንተርቬንሽኖች ወይንም ስራዎችን ሲያከናውን እንደ ቆየ ይታወቃል። ከዛ ባሻገር የክልሉ ያሉትን በጣም እምቅ ሀብቶች ለማስተዋወቅ የፕሮሞሽን የማርኬቲንግ ስራዎችን ለማገዝ እንደዚሁ ከክልሉ ጋር ሲሰራ ቆይቷል። ሌላው ትልቁ እዚህ ጋር መጠቀስ ይችላል ብዬ የማስበው መዳረሻዎችን የማልማቱ ነው። የነባር መዳረሻዎችን የማደሱ አዳዲስ ደግሞ መዳረሻዎችንም እንደዚሁ በእቅድ እያካተቱ የመስራቱም እንደዚሁ ተቋማችን በኃላፊነት ይዞ ሲሰራበት የቆየ ነው። የቱሪዝም ዘርፉ አዎንታዊ መነቃቃት እያሳየ መሆኑን የገለጹት የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ አቶ መልካሙ ጸጋዬ ዘርፉን የበለጠ ለማሳደግ ባለድርሻ አካላት የበኩላቸውን ድጋፍ ማድረጋቸውን እንዲቀጥሉ ጥሪ አቅርበዋል። የአማራ ክልል የቱሪዝም አውድ አበረታች ውጤቶችን እያስገኘ እንደሆነ በእኛ በኩል የገመገምነው ሁኔታ ነው ያለው። ለዚህ ደግሞ ምክንያቱ የክልሉ ሰላም እየተሻሻለ መምጣቱ ነው። በተለይም የቱሪዝም መዳረሻ ልማት ባለባቸው አካባቢዎች ጎንደር፣ ደባርቅ፣ ደሴ፣ ደብረ ብርሃን እንዲሁም ባህር ዳር ከተማ ላይ አበረታች የሆነ የቱሪስቶች እንቅስቃሴ ነው የሚታየው። አሁን አሁን ደግሞ ቱሪስቶች ከመጡ በኋላ የቆይታ ጊዜያቸውን የሚያራዝሙበት አውድም እየተፈጠረ ነው ያለው። ይሄ እንግዲህ በተለይ መዳረሻ ልማቱ ጋር ተያይዞ የቅርስ እድሳት እና ጥገና ስራውም ላይ ተያይዞ ኮሪደር ልማቱም ተጨምሮበት ቱሪስቶች በአካባቢዎቹ እንዲቆዩ አድርጓቸዋል ብለን ነው የምንወስደው። ከምክክር መድረኩ በኋላም የቱሪዝም ሚኒስቴር ሰላማዊት ካሳና የመድረኩ ተሳታፊዎች የጣና ዳርና የኮሪደር ልማት ስራዎችን ጎብኝተዋል።